ጋምቤላ ሄደ እና ልክ በሄደ በሦስተኛው ቀን ከሶስተኛ ፎቅ ላይ ወደቀ። ይህንን ኦፐሬሽን አናደርግም ብናደርግም እሱ ይፈርም አሉ። እሱ አልፈርምም ማለት ያው ከዛ ጊዜ ጀምሮ ስለፋ ስለፋ ስለፋ ቁስሉ ዳነ። አሁን በፊት መቀመጥ የለም ምን ማለት የለም። እኔ ነው የማገላብጠው። አስራ አምስት ቀን እንደቆየ በጠበጣቸው መስኮት ሁሉ ሰበረ። እናቱ ጋር ከተለያየ ነው ወደ ሰላሳ ዓመት ገደማን በእሱ እድሜ ነው። በቃ ጤንነቱ ተነካ። ምን ይሁን አናቅም። አይ እንደዚህ ከሆነኛ ወደ ቤት የመልሶኛ አልታማማም እዚህ እናንተ ጋር እምቢ አለ። አመጡና ቤት አሉ። ይኸው እስካሁን እኔ ከእሱ ጋር ነው ያለሁት፣ ያለኝ ድረስ አሁን ደከሙ። አቅም አሁን ደከመ። ሁለት ሺህ ስምንት ነው እስካሁን ድረስ መኔጅ ነው ያለሁት ከእነሱ ጋር። ከወጣ ጀምሮ ሌላ መጥቶ ማንም አላየሁም። ያው ሲሄድም ቆልፌ ነው የሚሄድ ባዶቤ ነው። አሁን እኮ የሚድንበትን መንገድ አለው ቆሞ የሚሄድበትን መንገድ ሊሆንልኝ ደስ ይለኝ ነበር። እሱ ነው እኮ ችግሩ። ሽንትና አይነ ምድር ማፖፖ ቢቀመጥ አለም አልነበረም። እንዲ አለም ነው እኮ ባሄጅ ስጠይቅ እንዲህ አረገ። ያው መስኮቱ የሰበረው ለ ብለዋሉ ምንም አረግ አልችልም። እንግዲህ ለምኝ ቢሆን መስኮቱን ልክፈላ ምናም ብዜ አይሆንም አሉ። ግን ከዛ ወዲህ መልሰው ተመልሰው አይተውት አያውቁም። እኔም አልጠይቅም። ለምን አስከፍቷቸው? ወጣ ተኝቶ ነው የሚጸዳዳው። ከዛ እንደገና በሽታላርገን የምትለው ምን ምትለው ምናምን አብድ ነበር፣ ወይም በቃ አንድ ነገር ውስጥ ውሳኔ ወስድ ነበር። ያለማ ላቀው ፀበል የለም ዘብር ገብርኤል ሁሉ ሂጄ አምጥቻለሁ። እን እንግዲህ እግዚአብሔር በቀኑ ያስለቀቀው እንደሆነ አላውቅም። እኔም ራሴ አንዳንድ ጊዜ ትንሽ እንትን ይለኛል። ያው እንግዲህ እስካለው ድረስ ላስታማው ብዬ ነው። እንኳን ደህና መጡ። ደህና ቆያቸውን። እንግዲህ መጀመሪያ ግን እንታወቅ ከእርሶ ጋር ስሜ በቀለ ተክለምትል ይባላል። መልካም፣ ዛሬ ከእርሶ ጋር የተገናኘ ነው። ያው ከዚህ ቀደም እንደዚሁ ሰው ጠቁሞን እርሶ ጋር ቤት መተን ነበረ። ልጆትን ባለመታከት ለዘጠኝ ዓመታት ብቻዎትን እያስታመሙ ያለ እናት እንጀራውንም እየጋገሩ ወጡንም እየሰሩ እሱ እንግዲህ ዘጠኝ ዓመት አልጋ ላይ ነው። መጀመሪያ እስኪ ወደዛ ከመሄዳችን በፊት የሆነውን ታሪክ ያጫወቱን፣ ምንድን ነው የሆነው ነገር? አዎ እንግዲህ መጀመሪያ መነሻው ስራ ስራ አለው ብሎ ጋምቤላ ሄደ። ጋምቤላ ሄደ እና ልክ በሄደ በሶስተኛው ቀን ከሶስተኛ ፎቅ ላይ ወደቀ። ከሶስተኛ ፎቅ ላይ ወደቀ። ምን ነበር የሚሰራው? ረዳትነት ብሎ ነው የሄደው። እሱ ያናጭ ረዳትነት ነው የሚለው። ግን እዛ ሳሄድ በፊት ሁሉ እኔ መንጃ ፈቃድ አስወጥቼ ለስድስተኛ ስድስተኛ መንጃ ፈቃድ አስወጥቼ አዲስ አበባ መንገዶ የባለስልጣን አስገብቼው ጥሎ ወጣ። ከዛ ጓደኛውን ተከትሎ ሄደሳ፣ እኔን እምቢ ብሎ አሂድ እያሉት። ከዛ በሄደ በሶስተኛው ቀን ወደቀ። ማን ያምጣው? እንደገና በስንት መከራ በአየር ተከፍሎ ሶስት ሺህ ብር ተከፍሎ መጣ። ጥቁር አንበሳ ገባ። ጥቁር አንበሳ ወገቡ ቆሰለም፣ ይህንን ኦፕሬሽን አናደረግም ብናደርግም እሱ ይፈርም አሉ። እሱ አልፈርምም ማለት ወደ ቤት ውሰዱ ተባለ። ቤት መጣ። ያናስታመው ቁስሉ ዳነ። ከዛ በኋላ እንደገና ደግሞ ኮሪያ ሆስፒታል ሁሉ ወሰድኩ። ኮሪያ ሆስፒታልም እንደዚ ቁስሉ እያለ እኛ ኦፕሬሽን አናረግም አሉ። ተመለሰ። ያው ከዛ ጊዜ ጀምሮ ስለፋ ስለፋ ስለፋ ቁስሉ ዳነ። አሁን በፊት መቀመጥ የለም ምን ማለት የለም። እኔ ነኝ የማገላብጠው፣ እኔ ነኝ ሁሉን ነገር ማድረግ የነበረው። ከዛ በኋላ ትንሽ አለ ስለ ቁስሉ ራሱን መብላት ጀመረ። ራሱ መቀመጥ የለም እኔ የለም፣ ተኝቶ ነው የሚበላው። እንደገና ደግሞ ከዛ በኋላ ደግሞ እስኪ ቆይ ምናልባት እግዚአብሔር የሚረዳኝ ነገር ይኖረዋል የአምላክ ብዬ መቀዶኒያ እዚህ ኪዳን ምሕረት ልጅ ሁለት ነበሩ። እዛ አስገባውን ለምኝ ማመልከቻ ጽፌ ምን ብዬ ምን ብዬ አስገባውና እነሱ ሺ ብለው ተቀበሉ። አስራ አምስት ቀን እንደቆየ በጠበጣቸው መስኮት ሁሉ ሰበረ። በቃ ራሱ እንግዲህ ጤንነት ነው ጤንነቱ ተነካ። ምን ይሁን አናቅም። አይ እንደዚህ ከሆነኛ ወደ ቤት የመልሶኛ ልታማማምዥ እናንተ ጋር እምቢ አለ። አመጡና ቤት አሉት። ከዛ ወዲህ እነሱን መጥተው አላዩትም። እኔም ደግሞ የእሱ ጥፋት ስለሆነ እነሱን አልወቀስኩም። ይኸው እስካሁን እኔ ከእሱ ጋር ነው ያለሁት፣ ያለኝ ድረስ አሁን ደከም አቅሚ አሁን ደከመ ምንም ማድረገው ሲጠፋ እንግዲህ ያው ወደ ኢትዮጵያ ህዝብ ነው የምትሄደው። እንግዲህ በሕክምናውም ይሁን በስነ ልቦናውም ይሁን እግዚአብሔር በፈቀደ እንግዲህ የሚረዳኝ ሰው ካለ እንደው በእናንተ በኩል እንደው ቀርቦ እንዲረዳኝ ነው ንፈልገው። አሁን አልጋ ላይ ከዋለ ስንት ዓመት ሆነው? ዘጠኝ ዓመት ሁለት ሺህ ስምንት ነው። ዘጠኝ ዓመት ብቻዎት ነው እስካሁን ድረስ? መኔጅ ነው ያለው ከነሱ ጋ ከወጣ ጀምሮ ሌላ መጥቶ ማንም አላየሁም። ብቻትን ነው የሚያሳልጉት? እናቱ የሉም። እናቱ ጋር ከተለያየን ወደ ሰላሳ ዓመት ገደማን። በሱ ዕድሜ ነው በቃ ከእናቱ ጋር የተለያያችሁት እንጂ በሕይወት አሉ እንዴ? መጥተውም ልጄም ብለውም አይጠይቁም? የለም። እህቶች አሉት። እህቶቹ ይመጣሉ። ሕክምና ግባ ሲሉት እነሱ ተሰዳድበው ይለያያሉ። አሁን ቤት ውስጥ እንጀራ የሚጋግሩት እርሶ? እህቴ ነች እህቴ። መታጋግራ ምን ብላ ትሄዳለች። እኔ እያሞኩ ሰጣለሁ በቃ ልብሱን አጥባለሁ፣ ምናምን ሁሉም ነገር እኔ ነው የማደርገው። ከዛ ውጭ ያለውን ያው ሲሄድም ቆልፌ ነው ባዶ ቤት ነው። አሁን እኮ አሁን ማንም የለም። ምን ሲያደርግ ይውላል? ምን ሲያደርግ ይውላል? ተኝቶ ሞባይል አለው ሬዲዮ ምናምን ይሰማል። ከዛ ውጭ በቃ መተኛል ነው። ስንት ዓመቱ ነው አሁን? ሰላሳ ዓመቱ ነው። በሀያ አንድ ዓመቱ ነው እንደዚህ። ሰማንያ አንድ ነው የተወለደው። የተወለደው እኮ ሲወድቅ ከፎቅ ላይ ሲወድቅ ሀያ አንድ ዓመቱ ነበር። አዎ፣ እንግዲህ ያውኛም በሰው በሰው ተጠይቀን መተልና ያው ሞክረን ነበር ቤት አሁን። ዛሬ ግድ ስለሆነ ኖርሶ ብቻዎትን ጉዳዩን በተመለከተ በዚህ እድሜ እየለፋው ስለሆነ በቃ የኢትዮጵያ ሕዝብ ይወቅልኝ፣ አግዘኝ እንዲሉ ግድ ሆነው እሱም ቢስላለ ነው። መጥተን ነበረ ቤት አይደለም። እርሶም ለምን ጠፉ ስሎት አፍሬ ነው አሉ። እርሱ ለዛ ስላለ አይደለም። እኛ ግን አንቀየምም። አንደኛ ረጅም አመት ቤት ብቻውን ነው ያለው፣ የስነ ልቦና ችግር ይኖረዋል። መበሳጨቱንም ምኑንም አልከፋንም። ያውኔም እሱም ወዳጄ ማረል አንድ ላይ መጣ ነው። ሌላም ልጅ ነበረ እኛ አልከፋንም። እሺ፣ እርስ አስከፊቻቸው ነው ተቀይመው ነው ብሎ እንዳያስቡ ልጆች ነን እኛ፣ በዛ መጠን አንቀይም። እኔ እንደው አመሰግናችኋለሁ በጣም ነው የማመሰግናችሁ። እኔ ገንዘብ እኮ ቢመጣ ያልቃል። ይሄ እናንተ ያደረጋችሁት ነገር ደግሞ ሚልክ ድረስ አልቅ ምስጋናችሁ ሁልጊዜ ይህን አመሰግናችሁ። ይህንንም ደግሞ ሰው እኮ ለእግዚአብሔር ብሎ የሚሰራ ስራ አለ፣ ለሰው ብሎ የሚሰራ ስራ አለ። ያ ሁሉ የሚያደረገው ማን ነው? እግዚአብሔር በሰው ላይ አድሮ ሲሰራ ነው እና እናንተ መታችሁ በወቅቱ ልጁን ቢቢልም ተናዶ እንደዛ ለምን አመጣህብኝ ቢ ከኔ ጋራ ብዙ ስድብ ሁሉ ተሰዳድበናል። ከዛ በኋላ እኔ ያው በመቻል ብቻ ተዋለው እንጂ ምክንያቱም የተያዘች ዞታ ልዩ ስለሆነ በልዩ መንገድ የተያዘ ነው። እንደዚህ መጥቶ ሰው ህክምና ላስገባህ እንደዚህ ታከም እንዲህ ሲባል እምቢ የሚል ሰው ምንም ማድረግ አይቻልም። አዎ እንዳልኩት ቅድም የሥነ ልቦና ችግር ይገጥማ። ምክንያቱም ይሄ ልጅ አለምን አያቆም። አሁን ዘጠኝ ዓመቱ አልጋ ላይ ነው። ከጓደኛ የለውም፣ ጎረቤት የለውም። አሁን አለም ላይ ምን እየተካሄደ እንደሆነ በፍጹም በጭራሽ አያውቅም። ስለዚህ ይጎዳል፣ እሱም ትንሽ መረዳት አለብን። ስነ ልቦና ይጎዳል በብዙ። እኔ እንደውም እንደውም ፈጣሪ ቢረዳን፣ የሚያግዘን ሰው ቢገኝ ኖሮ ይሄ ዘመናዊ ስልክ ቢገዛለት እና ከአለም ጋር ቢተዋወቅ እያልኩ እያሰብኩኝ ነበረ አሁን ሁሉ አለም እጅ እጅ ላይ ሆኗል። ስልክ ላይ ሆኗል አይደለም። እሱ ያለችው ስልክ ደግሞ እቺ ትንሽ ይዋ ጠቅጠቋ ነች። በእሷ ሬዲዮ ብቻ ነው የሚያዳምጠው። ግን አለሙ ምን ይመስላል፣ ውጭ ምን እየተካሄደ ነው፣ እንደ እኔ ያሉ ሰዎች እንዴት እያደረጉ ነው፣ ምን እየሰሩ ነው የሚለውን ነገር እንዲያይ እንደው የተሻለ ስልክ የሚገዛልኝ ሰው ብዬ አስቤ ነበረ። ስላልሆንላልኝ ስላልሆነ ነው እንደዛ ቢገኝ ኖሮ እኛ የምንጠራቸው ብዙ ነገሮች አሉ። ይሄ የማህበራዊ ሚዲያ የምንላቸው ነገሮች አሉ፣ ሰዎች የሚገናኙባቸው እና ስለዚህ ችግሩን እንረዳለን እኛ ያለበትን ችግር። አሁን የምፈልገው ምንድን ነው መሰለ እንደው ብቻ ልል እንደው እግዚአብሔር ባገኝና ቢረዳልኝ፣ የስነ አእምሮ አማካሪ እንደው ቢያይልኝ፣ የስነ ልቦና አማካሪ እንደው ቢሞክረውና ሁኔታው ወደ መንፈሳዊ ነገር መጥቶ እንዲታይ ሰው እንዲያየው በቦቶም ይሁን በምንም ይሁን ህዝብ ቢያየ ደስ ይለኝ። በተሻለ መንገድ ይሄዳል ማለት ነው። አሁን ይሄ የኔ ችግር ነው። አሁን እናንተ የምትገነዘቡት የኔን ነው። አሁን የእሱ በእሱ ራሱ እንደዚ ሚዲያ ላይ ቀርቦ ቢናገር ለእናንተ የሚፈልገውን ነገር ቢናገር እንደዚ በተለይ ደግሞ ጥሩ ነበር። አሁን ከችግር አንፃ ነው እናንተ መጥቼ እንደዚህ ማደርገው እና ይከብደኛል። በጣም ነው የሚከብደኝ። የፈቀደውን ነው የሚያደርገው። እንግዲህ እሱን እንጠብቃለን። እውነት ነው። አሁን ጡረታ ላይ ኑት? በጡረታ ነው የሚኖሩት። ጡረታ ነኝ። ሁለት ሺ የወጣሁ ነኝ ጡረታ። እሱ ከመውለቁ በፊት ምን ያህል ነው የሚያገኙት? አሁን ወደ ሶስት ሺ ብርድሽ የማገኝው ምን ከምን ትሆናለች ምን እሱንማ እግዚአብሔር ይወቀው። እንግዲህ ጓዳውን ለሱ ሰጥተን ነው የምንኖረው። በምን ምን ትሆናለ? ዛሬ ሀያ ኪሎ ጤፍ እንኳን አትገዛም። አስር ኪሎ አስር ኪሎ ጤፍ ሁለት ሺ ስምንት መቶ አንድ ሺ ስምንት መቶ ነው። ያው እንግዲህ እንደዚ እንደናንተው እግዚአብሔር የቀረባቸው ሰዎች አንድ አንድ ነገር እንደው ባዩቱ ሰ መተው ያዩታል። አንዳንድ ሰዎች መተው እንደው ናርጉ ምናምን ብለው እንትን ያደርጋሉ፣ ይረዱናል። ያው እንግዲህ ብዙም ባይሆንም መቼም ድጋፍ አለሁ ትንሽ ትንሽ እንደ አይጠፋም ግን እንደዛ የምትፈልገው ነገር እሱ የሚድንበትን መንገድ አለው። ቆሞ የሚሄድበትን መንገድ ሊሆንልኝ ደስ ይለኝ ነበር። አሁን በካቴተር ነው የሚጠቀመው። ካቴተር አደለም ያኛው የሽንቱ የመሬቱ የሽንት መሽንያው ዩሪን ባግ ነው የሚባለው። ያ ከላይ ያለው ደግሞ ኮንዶም ነው። ሁለቱ ይገናኝና በቃ ተኝቶ እዛ ላይ ይወርዳል። እሱን ደግሞ በሀይላንድ ገልብጦ እሱን ደግሞ አፈሳለሁ። እንደዚህ ነው በቃ አልጋው ላይ ተኝቶ ነው። ያው አይተኸዋል አይደል? እረ እባክህ ብለኸኝ ነበር። ችግር ችግር ችግር የለም ማለት ምናልባት እሱን የፈለግኩት እንግዲህ እዚህ ሳምፕሉን እንድናየውና እንደዚሁ ልከን ወደ ውጭ እንዲመጣ ከእሱ የተሻለና ቅናሽም ከሆነ ነው ዩሪምባጉ ዩሪምባጉን አሁን ምን ያህል ነው የሚገዙት እርስዎ ዩሪምባጉ ይሄ መሬቱ ዘጠናም ብር አለ ከነማ ከርክ ደግሞ ሰማንያ ብርም ሰማንያ አምስትም ግለሰብ ጋር መቶ ዘጠኝ መቶ አስር ነው ይህቺ የመሬቷ ብቻ የላይኛው ደግሞ ሰላሳ ስምንት ብር ነው ነው በምን ያህል ጊዜ ነው የሚቀየረው በየአስራ አምስት ቀኑ በየአስራ አምስት ቀኑ ይቀይራል ይቀይራል በየአስራ አምስት ቀኑ ዘጠና ዘጠና ብር ያወጣሉ አንዷን ለሳምንት አንዷን ለሳምንት ይህቺ የላይኛዋ ነች ቶሎ ቶሎ የምታልቀው የሽንቱ የለም እስካሁን እስካሁን የለም ሽንቱን መቆጣጠር አይችልም እራሱ አዎ እኮ እሱ ነው እኮ ችግሩ። አሁን እኮ እሱ ነው እኮ ችግሩ፣ ሽንትምና አይነ ምድር ማፖፖ ቢቀመጥ አለም አልነበረም። እንዲ አለም ነው እኮ መቄዶኒያ። አሁን እንደዛ ሆኖ ካቴተር ላይ እንዲህ በዩሩባግ ሽንት መሬት እየወረደ ከነዛ አርጎ አምጥቶ እዛ ሲጥለው እንዴት ይሄ የሱጥ ባሄጅ ሲጠይቅ እንዲያረግ ያው መስኮቱን የሰበረው ለዋሉ ምንም ማድረግ አልችልም እንግዲህ እንግዲህ ለምኝም ቢሆን መስኮቱን ልክፈታ ምናምን ብዬ አይሆንም አሉ። ያችንም አሁን መቀመጫ እንደ ፖፖ ምትል ጋሪ አለች። እሷንም ከዛ ነው የተሰጠው። ቆሞ እንዲሄድ ደግሞ ይች መደገፍ እንዲ ቆሞ እንዲ ሲሄዱ ሁለት እግር አላት፣ ጋሪ አላት። በእሷ ላይ ቆሞ እንዲሄድ እሱን ሁሉ ሰጥተውታል። ግን ከዛ ወዲህ ተመልሰው አይተውት አያውቁም። እኔም አልጠይቅም። ለምን አስከፍቷቸው ወጣ። ይሄ አጋንንት ስራ ስለሆነ እነሱን እንርዳ ብለዋል። እምቢ አላሉ። በቃ እኔም ተመልሼ ብዙም አላናገርኳቸውም። ተውኩት። ከዚያ ቤት አስታምማለሁ። ምንም ማድረግ አልችልም። እንግዲህ ታ ይሄኛው ከሆን ሽንትና ከአንት እንደው ኖርማል ቢሆንልኝም ዓለም አይደለን ገኝቶ ነው የሚጸዳዳው ከዛ እንደገና በፊት ነው የምትለው ምን የምትለው ምናምን። እኔም ራሴ አንዳንድ ጊዜ ትንሽ እንትን ይለኛል። ያው እንግዲህ ያው እስካለሁ ድረስ ላስታማው ላስታመው ብዬ ነው። ብርቱ ነው ገና ነው ይመስገነው። እንግዲህ እኔ መቼም ያው ህይወቴን ረዘም አድርጌ ብነግርህ ታሪኩ ረዘም ይላል። እኔ አሁን አስራ አንድ አመት ሱማሌ ጦርነት ጊዜ ከጀረናል ለገሰ ተፈራ ጋር ፓይለቱ እስር ቤት ቆይቼ ነው የመጣሁት። የዚህ አድባሪ ጦርነት ተካፍለዋል። ከዛ መጥቼ የተወለደ ልጅ ነው። ታስረው እዛ ታስረው መቅደሹ አብረን ነው የመጣ ነው። ጀረናሉ ጋር አሁኑ ሁለት ዓመቱ ሶስት ዓመቱ ከሞታ እንዲ እኔ ብዙ አውቃለሁ። እንደ ኮርኔል ብርሃኑ ምናምን ምናምን ሁሉን አውቃለሁ። የሐረር ገዢ የነበረ ተፈራ ምናምን የሚባል ሁሉ አብዱላሂ በደይ የሚባል እንደራሴ ሁሉ ሊጎዲው ገብረ ዳሩ ሐረሩ ከዛ ሁሉ ወጥተን፣ አሁን ይሄን ሁሉ ደግሞ ሳርግ ስናይ ያንን የጦርነት ደምና ያንትን እንትን ስላየውን ይሄኛው ምን በቃ እንደ አንዳንዴ እሱ ንግግር ይረብሻል እንጂ ማስታመሙ አይከብደኝ። አይቻለሁ እንዲህ ስንት ደምና ጭንቅላለ የብቻው የሄደበት ቦታ አይቻለሁ። ያ ሁሉ አሁን አይምሮ የግንባ ይሄን ስራው ይሄማን ቀላል አይደል። አልሰለችም እንጂ ከጦርነቱ በኋላ ከዛ እየተሰሩ ከዛ ድሮ እርዳታ ማስተባበሪያ ነበርኩ። እሺ። ከዛ በፊት ከዛም ስመጣ ወደ መስሪያ ቤቴ ተመለስኩ፣ እርዳታ ማስተባበሪያ። ከዛ ደርግ ወደቀና ኢህአደግ መጣ። ኢህአደግ ሲመጣ እርዳታ ማስተባበሪያ ተበተነ። ሲበተን ሰፍቲነት ሆነ። ከዛ ወደ ገንዘብ ሚኒስቴር ተዛወቅኩ። ገንዘብ ሚኒስትርም ሰርተዋል። ገንዘብ ሚኒስቴር አስራ አምስት አመት ሰርቻለሁ በሹፌርነት። ከዛ ነው ጥሮታ የወጣሁት። ብዙ አገልግለዋል። አገር አገልግለዋል። እንግዲህ ያው እሱ ዕድሜ ነው መቼም አገልግያለሁ። ያለ አስመራ በቀር ሁሉንም አገር አውቃለሁ። ሁሉንም አይተዋል፣ ዞሬዋለሁ አዎ። እንግዲህ ከዛ አንፃር እንግዲህ በዛን ሰዓት የምናገኘው ብር ትንሽ ነው፣ የምንሸምተው ግን በትንሽ ነገር ነው። ጥሩ ኑሮ ነበር። አሁን ገንዘብ ይዘ የምትገዛው ነገር የለም። ያ ነው አሁን የከበደው እንጂ ማስታመሙ እንኳን እግዚአብሔር ይመስገነው አላጣሁም። ቤቱም እግዚአብሔር የራሴ ነው። ቤት ኪራይ ቢሆን ኖሮ ግን አብድ ነበር፣ ወይም በቃ አንድን ነገር ውስጥ ውሳኔ ወስድ ነበር። አብድ አለ በአሁኑ ሰዓት ቤት ኪራይ ያሳብዳል። ኬት አይመጣዋል። እውነት ነው። ይሁን እንግዲህ ይሄም እርስዎ ስላሉ ነው። ችንታል መቆየት የታሪኮ እንደዚህ ነው፣ ረዘም ይላል ብዙም ታሪክ አለው እንግዲህ ጫፍ ጫፉን ምን አለ ሌላ ምን እምናቷ ይጠይቁት። እግዚአብሔር በፈቀደ እንግዲህ ልፋታችሁን እግዚአብሔር ይሙላበት። እኛ እንድንቆም እንድንረዳ እያደረጋችሁ ያላችሁትን ነገር መቼም እግዚአብሔር ይክሳችኋል፣ ይክሳል እና በዚህ በዚህ መንገድ ብትረዱን ጥሩ ነው። እንግዲህ አማካሪ ደግሞ ስነ ልቦና እንደው በተቻለ መጠን እንደው ቢያይልኝ ትንሽ ከዚህ እንደው ከነበረው ላይ ለውጥ ቢኖረው፣ ለእናንተም ምቹ ቢሆን እሱም እዚህ በበለጠ ሰፋ ያለ ኑሮ ላይ እንደው ግቢውን ሆኖ ምናምን ተሽከርክሮ እንደው እንዲኖር ያሳዝናል። እንግዲህ 30 ዓመት ወጣት ገና በ21 ዓመቱ እንደዚህ ሆኑ። ዘጠኝ ዓመት ፀሐይ ሞቆ አያውቅም። ፀሐይ ሞቆ አያውቅም። መስኮቱ ሲከፈት በቃ እዚህ ወደኋላ ይመለሳል። እንዲ ማታ እንኳን 11 ሰዓት ምናምን ከፍቼ መስኮቹ ይሄ እንዲህ ሳሎኑ ከፍቼ ብድግ ሲል እንደውም አሁን ተወሰነ በኋላ ትንሽ እንደው ትንሽ ለቀቅ እያደረገ ነው። ትንሽ ፀበል ምናምን ነገሮች ትን እያሉ ያለማ አላውቀው። ጸበል የለም ዘብር ገብርኤል ሁሉ ሄጄ አምጥቻለሁ። አይነቃነቅም። አሁን ግን ትንሽ እንደው ትንሽ ከሆነ ጸበል እዚያ ማኔልጋ ትንሽ ከዛ ወዲህ ትንሽ በቃ መባነን እየጀመረ እን እንግዲህ እግዚአብሔር በቀኑ ያስለቀቀው እንደሆነ አላውቅም። እግዚአብሔር ያውቃል እንግዲህ። አሁን በዓል እየመጣ ነው። በዓል እንዴት እንዴት ነው የሚያደርጉ ነው የሚያሳልፉት? በዓል እንዴት እንዴት አድርጎ ነው የሚያሳልፉት? በዓል እንግዲህ እሱ እንደፈቀደ መቼም፣ ያው ያሰበልልን እሱ ያውቃል። እኛ ደግሞ እንጠብቃለን። እሱ ላይ ተስፋ ለመቁረጥ እኛ ይሄ ይመጣል ብለህ አታስብም። በዚቹ ባለችዋ እንደው የተገኘችዋን እንደው ለምን ዶሮ ከቻት ትገዛለህ። ዳልቻ ደግሞ እንቁላሏን ፈረጥ አርገ እዛች ላ አርገ ተበላ ጤና ትሆናል። እውነቴ ነው፣ እውነቴ ነው። አለዛ እንደ ጎረቤቴም አልንጠራራም። ከየት እንዲ ታብዳላ? ከየት ታመጣለ? መንፈስህን በትንሽ ነገር ካሳመንከው ጤና ታገኛለ። እውነት ነው፣ እውነት ነው። እንግዲህ ጋሽ በቄ ስለመጡ በጣም ነው ከልብ አድርጌ ነው ማመሰግነው። የእርሶን ጉዳይ እንደ እኔ ነኝ እንጂ ማመሰግነው። አንተማ አይደለም፣ እኛ ልጆች ነን። የእርሶን ጉዳይ በተለይ ካቲተሩን ጉዳይ የሆነኝ ብዬ ካቲተሩ የሚባለው ያ ረጅም ነው። እሱ ያው እኛ በልምድ ካቲተር ስለዩኒቨርዩሪን ባጉን ማለት ነው። እሱን በተመለከተ እንደዚያ ማከርኳት ደግህት ነበረች። ግድ የለም እሱን እኔ እችላለሁ፣ እኔ እገዛለሁ ብላ ከዚህ በፊትም ብዮት ነበር፣ አይደል ሊገዙ ሲሄዱ ነገር እያለ ነበር ደግሞ ያለ ይሄን ምን በወጣው ነው አልኩና፣ እኔ አንድ የሆነ የታላቅ እህታችን ልጅ አለ። እሱ መጥቶ አሁን እንትን ነው መካነ ኢየሱስ ነው እምነቱ፣ መጥቶ ልጸልይ ምናምን እባክህ አንተ ጸሎት አለው አለውና ተናደደ። ከዛ በኋላ ቀር በቃ እሱ አንዳንድ መጣና አንዳንድ እንትኖች የሆኑ ነገሮች ይጥልለታል። ካቲተሩ ምናምኑ ላይ በቆየ በቆየ ነው። ችግር የለም እኔ ሊገዙ ሲሄዱ ወይ አይነቱን ይስጡኝ ወይ እዛ ደግሞ ሆነው እኔ ከፍልሎታለሁ። ግድ የለም እሱን የሚችል ሰው ተገኝቷል ብዮት ነበረ። አውርሾም ስለጠፉ ስለጠፋው ችግር የለም፣ ሊከብዶት አይገባም። ስለዚህ እንግዲህ እሱን ጉዳይ በተመለከተ እቤት ያለውንም ሳምፕል ይሰጡኝና ላክልኝ ልየው እና የሚመጣ ሰው ካገኘ እልክለታለሁም ተብያ አለሁኝ። ስለዚህ እሱን አይገዙም። እሷንም በደንብ አድርገው ይመርቋታል። እንግዲህ ቅድም እግዚአብሔር ነው የሚያውቀው ብለዋል። ሁሉን ነገር የሚያውቀው እግዚአብሔር ነው የሆነውን የሚያውቀውን ነገር እግዚአብሔር ስለሆነ የሚያውቀው ያው እንግዲህ ስም ያይጠቀስ ብላለች። እኛ ጋ እንግዲህ እንግዶች እንድንሰጥ ሲፈልጉ ስም አይጠቀስም። ስም ያይጠቀስ ብላለች። ይሄ ለበዓል እንዲሆኑት ነው። ትልቁም ነገር አይደለም። አምስት ሺህ የኢትዮጵያ ብር ነች። እርሶ ብቻ ይሄንን ላደረጉ የጊዜ ሚዲያ ቤተሰቦች እሷንም አድርገው ዝም ብሎ ይመርቁልኛል። ስማሁን መድሃኒዓለም ያውቃል። ይኸው የኢትዮጵያ አምስት ሺህ ብር ጋች። እግዚአብሔር ስጥልን። እግዚአብሔር ያክብርልኝ። ለሳጭው ይስጥልን፣ ጤና ይስጥልን። ያው መቼም እግዚአብሔር በሰው ልቦና ላይ አርፎ ነው የሚሰራው። እሱ አይወርድም ያን የሚያደርግ እሱ ስለሆነ እሱ ደግሞ ባላሰባችሁት መንገድ ይሙላ። ሁሉን ነገር ሞይ እሱ ነው እግዚአብሔር ይስጥልን። አመሰግናለሁ። በልካም አመት በዓል እንግዲህ የኢትዮጵያን ሕዝብ እንግዲህ ልቦና አይስጥልንና እኛንም ደግሞ ለዛ ለምናስበው ነገር እንድናይ ያድገን። ዋናው እሱ ነው ነው እንደኛ ስራማ እንደ እኛ ስራማ መቼ ሰጠን። እንግዲህ እኛ ስራ ምን እንደሆነ አናውቅም። ይኸው ፈተናው ላይ ነው ያለነው በየትኛ በኩል የጎደለ ነገር ያለውን እሱ ነው የሚያውቀው የሚያውቀው እርሶ ባለ ሁለት አኖት ሀገርም ሰርተዋል ብዙ ነገር አይተናል። እግዚአብሔር ምስጋና ይድረሰው። እንግዲህ አውርተን አንጨርሰው። እግዚአብሔር እስጥልኝ። እናመሰግናለን። ክብር እስጥልኝ ይህን ራሱ እንደዚህ ይሄ ደረጃ እንዲደርስ እንኳን እዚህ መጥቼ እንኳን እችን እንደዚህ እንዳወራ የፈቀደው እግዚአብሔር ነው። እግዚአብሔር ደግሞ ፈቃዱ ሰው ጋ ነው ያለው። ይህን አስባችሁ እናንተ ደግሞ ይህንን ማረጋችሁ ራሱ እኔ ይቺ እንኳን ታልቃለች እኮ ያ ግን እናንተ የሰራችሁት ግን ሁልጊዜ በእድሜ እስካለው ድረስ አረሳም አርሳም ያ ነው ገንዘብ፣ ትልቅ ገንዘብ እሱ ነው። ምክንያቱም ይሄንን በደንብ ያቆማል። ሰው እንዳለ መሆን የኢትዮጵያ ሕዝብ እኔው በእውነቴ ነው የምልህ እግር አጥቦ የሚያሳድር ሀገር ነው። እኔ በእድሜ ያየሁት ከደርግ በኋላ ነገሮች እየተበላሹ መጡ። ከኢህአዴግ በኋላ እንዲሁ ነገሮች እንደው ሁሉ ነገር እንትን አለ። በገጠሩ ሄጃለው። ቋንቋ እንኳን ሳትችል በሰውነትህ ብቻ በኢትዮጵያዊነትህ ብቻ ቤት ሰጥተው መኝታ ሰጥተው ምግብ ሰጥተው አብልቶ ያሳድረው ይለቀዋል በሰላም ሂድ ብለው እንኳን። ዛሬ ሁሉ አይኑን ከፍቶ ባለበት ሰዓት አሁንማ ምን ችግር መንገር ብቻ ነው እኮ ጥሩ ነገርም ካለ ትነግረዋለህ፣ መጥፎ ነገርም ካለ ትነግረዋለህ። ከሰማ ይሰማል፣ ካልሰማ ደግሞ ያንኑ መከራ ጭዳል ነው እንግዲህ እሱንም እያባበልን እሺ እንግዲህ አንተ በሚመችህ ሰዓት እንደዋላ እንደው አንድ አንዴ የሆኑ ሰከንዶች ስታገኝ አንድ ሁለቴም ሶስቴም እንደው በብዬ ጊዜው እንዲ እየተመላለስ ስራ ሀብ ትተህ አይደለም እንዲ ዋላ ሰፈር ሄደ ትንሽ እኛው ጋ ነው መሰለኝ፣ አይደል? አዎ። አንድ ነው። ጎረቤት እኮ ነው። አንድ መንገድ ነው የሚለየን። ብቅ ብለህ እንዴና፣ ደህና ነው፣ ምንድን ነው ሀሳቡን መውሰድ ከዛ በኋላ እያደር ደግሞ እግዚአብሔር ይሄ ጸበል ደግሞ ሳይመልሰው አይቀርም። በህልሙ ዝም ብሎ እየቃዥ ነው እንግዲህ ወይ ያባረረው ይሆናል ጌታ አይታወቅም። ጊዜው ነው እንግዲህ እግዚአብሔር ጊዜው ይጠብቃል። እንደኛ አይቸኩልም። ሊያቆመውም ይችላል። እንደዚህ ያቆየው ጌታ ምን ለምን እንደሆነ ሰው በእለቱን እኮ ሳይታመ ትናንት አሞ ዛሬ ይሞታል እኮ በየሞታው አሁን ትላንትና ሆነ ለቅሶ ህጃ ያለው ምናምን ያልኩ ማታ ከእነሱ ጋር ራት በልቶ ምን ብሎ ጨጓራ ያመው ነበር አሉ። የእናታችን የእህት ልጅ ነው። እዚህ አዋሪ አካባቢ ናቸው ያሉት። ጠዋት ሞቶ ተገኘ። የቤት ምን የመሰለ ጎረም ሰው የሚሰራው ነው፣ የቤት ቴሌቪዥን የሚሰራው እንደ ካሜራማኑ፣ ወጣት ልጅ ነው የሞተው። እዚህ አዋሪ አዋሪ ስሜ የሚባል ነው አባቱ ስሜ ይባላል። አዎ ስራውን ግን ብዙ ምን ተናለለው ምን ይዋዳ አንጸነት ይስራ ይስራ አላውቅም። ግን እና ይሄ ግን ይኸው አሁን እንዲህ ሆኖ ሲያኖረው፣ ለታሪክ ነው ያኖረው። አዎ እግዚአብሔር ብዙ ነገሮችን ታምር ያሳያል፣ ሰው ይፈትናል። ትዕግስት ቃልህ ግን እንዴ እግዚአብሔር ብዙ ይሰራል። ስለዛ ብዬ ነው የምደክመው እኔ የእሱ ስራ። ያንን ሁሉ አይቼ መጥቼ ይሄንን ደግሞ ዘጠኝ አመት ሲደግምበት በዛኛው እድሜ ላይ ሀያ አመት ከንቱ መሬት ላይ ሄዷል። ኔ በስራም በምንም በምንም ወደኋላ ሄጃለሁ? ግን እግዚአብሔር ምንም አላሳጣም። ያቺን አሁን ይህን ሶስት ሺህ ብር እኮ ደሞዝ ተጨምሮ ነው ተጨምሮ ነው ባለፈው አመት ነው አሁን አልተጨመረም። ሰላሳ ብር በዛ እኮ ቤት ሙሉ ታስተዳድራለህ። ያለፈ በእኛ ጊዜ ሙሉ እኮ አንደው ነገር መቼም ታሪክን ስታነሳው ታሪክ ስታገላበት የሚያስገርሙ ታሪኮች አሉ። አዎ ያንን አይተን ደግሞ ዛሬ ስታየው እንግዲህ ተመስገን ካልከው ትንሽ የጥርስ ጉዳይ ትንሽ ያሉ ችግሮች እንጂ አይበሉም እንጂ ቆሎ ምናምን ሌላው ጤና ነው የሚመሰገነው። ሌላ የለም። እግዚአብሔር ይስጥልኝ። በጣም ነው ማመሰግን ነው። ጤና ይስጥልኝ፣ ጤና ይስጥልኝ። ያው ብዙ እንግዲህ ጮኩባት